ሞታ አንሳትም ብለህ ነው? ከልብ ነው ግን መግደልን ትደግፋለ? ሞት እኔም ደግፍ በሆነ ኖሮ ግንባሯን ብዬ መደፋት ላይ ነበር። በዚህ ዘመን እንደዚህ ይደረጋል እንዴ? በንግግር መተማመን እያለ፣ ማንን ነው በንግግር የምታሳምን? ያንተ እንትና ከዚህ በላይ የማትፈልግበት ቦታ መቆየት የለብን። ኤደን ካለች ግን አልወጣ ሲሻለኝ እወጣለሁ። ቤት ፈልግ። ለምን እስካሁን አልፈልግሽም? እሱ ነው አሳክሮ አፈቅርሻለሁ፣ ያለ አንቺ አልኖርም ያለኝ አይልሽም? ብሎኛል። አይልሽም ቢልሽም ደግሞ በስካር ነው ባይሰክር ደግሞ ውጪልኝ ነበር የሚልሽ። ስካር ነው የልብ የሚያስወራው? አንቺ እናቴ መቼም አታደርገኝም። አረም፣ ሞተሽ ነበር እኮ ሳልገድም። አልሞት ይሁልሽ። መጠንቀቅ ይኖርብሻል። አሁንማ ከአባትዬው ነው የምጀምረው። ቆይ ሁሉንም። ለምን ከእሱ ትጀምሪያለሽ? ልጁ ምን አለው? ዋናው እኮ ሰውዬው ጋ ነው። ታዲያ መጀመሪያ ሰውዬውን አታገቢም ነበር። ያችን ልጅ ወዳታል በጣም። ደስ መልኳ፣ ብቴ፣ ስርዓቷ ሁሉ ነገር። ዱርዬ ባትሆንማ ኑሮ እኔ እያለሁ ባለ ትዳር እንደሆነ እያወቀች እዚህ ቤት ዘውግ ብላ አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልኳት አላልኳትም። እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር እሱንም ማወቅ አለብኝ። አይ እኔ እንዲህ አላደረኩም። ጉዲ ሲያወጣ ከዚህ ቤት ብትወጪ ጥሩ። እንደዚህ አምሽታ አታውቅም። አዎ አምሽቼ አላውቅም ነበር፣ ከዚህ በኋላ ግን አመሻለሁ። ለምን? ቤቱ ስላስተለቀ አባዬ፣ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። ሜዳ ላይ ውደቂ የሚል ህግ አለ እንዴ? እና አህጉ የሰው ቤት ውስጥ ግግም ብለሽ ተቀመጪ ይላል። ቆይ አታስቢም። ሀኪም ነሽ። አትስደበኝ። ካሌ፣ እየሰደብኩሽ አይደለም፣ እየነገርኩ። እሺ አጠግቀ ከቻልክ ደግሞ እጁ ስራለ ደግሞ ቡና ታፍላለ። እሺ አባዬ። ምን ያርገል ግን በምብ የምንቀሳቀሰው በሹፌር። ስንት ሰዓት ነው የሚገባው? አሁን ጥሩ ጊዜ ነው። ማምሸት ጀምረ። ፎቶን አሳ። ይህን ነገር እኔ ረዳቴና አንች ብቻላ ለእናትሽ ልጅ እንኳን ተፈሽ ብነግር ነገሩን በነገር ለህይወት ያደጋለሁ የምን አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ የካሌብ የካሌብ አባት ከመጀመሪያውኑም ሲፈራ የነበረው ይሄንን ነውና፣ ከዚህ በፊትም ካሌብን፣ አሁን አሁንማ ለሕይወቴ እየፈራው ነው። ሁላችሁም ከዚህ ቤት አምጡልኝ ብሎ እናግሯቸው ነበርና ግን ማንም ሰው ከዚያ ቤት ሊወጣላት አልቻለም በስተመጨረሻ ግን ወደ ቤት የመግባት አስጠልቶኛል በሚለው ነው አሁን ላይ እያመሸ እስከ አራት ሰዓት እየቆየ ወደ ቤቱ እየገባ ያለው ማለት ነው ይሄ ነገር ደግሞ ለቲና እቅድ በጣም ጥሩ አጋጣሚ ሆኖላታል ማለት ነው እሷ ያው መጀመሪያውንም ሁለቱንም ካሌብንም አባቱንም መግደል ትፈልጋለች አሁን ደግሞ ከሁሉም ነገር በላይ ማሳካት የምትፈልገው ሽማግሌው ነው መግደል የምትፈልገው ይሄን ነገር ግን ከሁሉም ሰው ደብቃ ከካሌብ በወሰደችው ገንዘብ ሀምሳ ሺህ ብር ብቻ ጨምራ ያለባት ሽማግሌው ላይ ሰው ቀጥራ ማታ አምሽቶ ወደ ቤቱ ሲገባ ሰዎቹ እሱን እንዲገሉት ቀጥራበታለችና ሰዎቹም ያው በስተመጨረሻ ሽማግሌውን ከኋላ ጭንቅላቱን መጥቶ ጥሎታል ማለት ነው። ምናልባት ሕይወቱን ላያጠፉት ይችላሉ ወይ ደግሞ እዛ ጋ እነሱ መትነዋል። በቃ እሱ ሞቷል ብሎ ጥሎ ከሄዱ በኋላ ሽማግሌው ደግሞ ወይ በሰው እገዛ ወይ ደግሞ ለራሱም ተነስቶ ወደ ቤቱ ሊመለስ ይችላል ማለት ነው። ቲና ያው ይሄንን ነገር ለማድረግ ያቀደችው ንብረቶቹ እንዳለ በሽማግሌ ስም ስላሉ እዛ ጋ አሁን ሽማግሌ ከሞተ ወራሹ ብቸኛ ወራሽ የሆነ የሆነው ካሌብ ብቻ ስለሆነ ንብረቱን ይወርሳል። እናም ደግሞ እሷ እዚህ ጋር ከካሌብ ጋር ምንም አይነት ፍቺ አልፈጸመችም እና ካሌብ ከወረሰ እሱ ከወረሰው ደግሞ የተወሰነም ቢሆን አገኛለሁ የሚለውን አቅዳ ነው እዚህ ጋር ካሌብን ትታ ሽማግሌውን ለመግደል ያቀደችው ማለት ነው። ይህንን ነገር ከዳኒም ደብቃለች። በሚስጥር ነው ለማድረግ የፈለገችው። ልጁ እሷ የቀጠረችው ልጅ በነገራት መሰረት ይህንን ነገር ለማንም ለእናትሽ ልጅ ራሱ መናገር የለብሽም ብሎ በነገራት መሰረት ነው እዚህ ጋር ዳኒ ራሱ የደበቀችውና ወደፊት እነግርሃለሁ አሁን ግን ምንም ነገር አልነግርህም ይህንን ነገር ከነገርኩ ለኔ ለራሴ ህይወት ራሱ ያሰጋኛል፣ ብላ ከሱ ስር የደበቀችው ማለት ነው። ሽማግሌያው ደጋግሞ ከዚህ በፊትም ሁሉንም ካሌብንም፣ ዳኒንም፣ ቲናንም ከዚህ ቤት ውጡልኝ፣ እኔ ማንንም ሰው አልፈልግም፣ እዚህ ቤት ውስጥ ብቻዬ ነው መኖር የምፈልገው፣ እኔ ሰላሜን ብቻ ነው የምፈልገው ብሎ ደጋግሞ ቢላቸውም ማንም ሰው ከዛ ቤት ሊወጣለት አልቻለም። እናም ሁሉም እዛ ቤት ይጣላሉ። ባለፈው ደግሞ ካሌብ ቲናን አንገቷን አንቆት ትንፋሽ አጥሯት ቲና ራሱ ታማ ነበርና በዛ ምክንያት ነው። አሁን ሽማግሌው ተስፋ ቆርጦ እኔ በአንተ ምክንያት ሰላሜን ማጣት የለብ ያለብኝም ጭራሽ ደሞ ብለ ብለ በስተርጅና እንደዚህ አይነት ነገር ውስጥ እንዴት ታስገባኛለ የራሴ ቤት ውስጥ እንዴት ትገላታለ አለ በሚለው ነው ሽማግሌው በጣም ተናዶ፣ አሁን ላይ እኔ አምሽቼ እገባለሁ እናንተ ቤት ውስጥ ኑሩበት ብሎ እነሱ ከዛ ቤት እስኪወጡ ለት ድረስ ይሄን ነገር እንደሚቀጥል የነገረው ማለት ነው። ቲና ግን ይሄ ነገር በጣም ደስ ብሎታል። ለልጁም የነገረችው ለአጋጩም፣ አሁን እንደውም ጥሩ አጋጣሚ ተፈጥሯል ሽማግሌው እያመሸ ነው ወደ ቤቱ የሚገባው እያለችው ያንን ነገር ነግራው ነው። በስተመጨረሻ ልጁ መንገድ ላይ ጠብቆ ሽማግሌውን ከኋላ እየመታው ማለት ነው ትሁትም ከዚህ በፊት ሽማግሌውን ደጋግማ ስትለው የነበረው ይሄ ነገር እስከ መቼ ነው የሚቀጥለው? ለምን ነግራችሁ ከዚህ ቤት ሁለቱንም አታስወጡም ብላ ከዚህ በፊት ደጋግማ በተደጋጋሚ ለሽማግሌው ስትነግሮ ነበር። ግን ደግሞ ከዚህ በፊት የካል የበባት ለማድረግ የፈለገው ነገሩ ቀስ እያለ ለሁሉም የእጃቸውን ለመስጠት ነበር ያሰበው። ነገሮች ሁሉ በአንዴ አልቆ በአንዴ ከዚህ ቤት ተዋርዶ እንዲወጡ አልፈልግም፣ ሁሉንም ነገር በትዕግስት ነው ማረጎ በሚለው ነው ቀስ እያለ፣ በስተ መጨረሻ ላይ የነገሩ ጫፍ ላይ ሲደርስ ሁሉንም ከዚህ ቤት ውጡልኝ ያላቸውና ከዚያ ቤት ሊወጡ ያልቻሉ ማለት ነው። ያው ባለፈው ሽማግሌው ሲለው 15 ቀን ብቻ ስጠኝ ነበር ያለው የቤት ኪራይ እየፈለግኩ ነው፣ 15 ቀን ስጠኝና ከዛ በኋላ እወጣለሁ ብሎት ነበርና አሁንም ሽማግሌው ደግሞ ቢለው ራሱ ቤት አላገኘውም፣ ግን እየፈለግኩ ነው እያለው ነው። ቲናም ደግሞ የምትለው ቤት እስከማገኝ ድረስ ነበር የምትለው መጀመሪያ ላይ። አሁን ደግሞ ካሌው አንገቷን ካነቃት በኋላ እሷ እንደ ሰበብ የምታነሳው ነገር አሁን እኮ አሞኛል ተነስቼ ከቆምኩኝ ያዞርኛል፣ ስለዚህ እስኪሻለኝ ድረስ እዚህ ቤት ልቆይ እያለች ነው፣ ቀኗን ለማራዘም ያሰበችው። እናም እንደዛ እያረገች ያራዘመች ነው። እሷ ነገሮችን ሁሉ የምታረገው በጥንቃቄ ለራሷ እቅዷ የእሷ የምታረገው ተንኩሎቿ ሁላ እንዲሳኩላት ስለምታረግ ባለፈው ካሌብን አስክራው አብራው አድራለች። ዛሬ ደግሞ ሽማግሌውን ለመግደል አቅዳለች፣ እናም ሰዎችን ቀጥራለች። ምናልባት ባለፈው ካሌብ እንደፈራም ከካሌብ ጋር ያደረች ጊዜ እርግዝናም ሊፈጠር ይችላል፣ እሱ ነገር ካሌብን አስፈርቶታል። ምናልባት አሁን እሷ እዛጋ ጋር ያቀደችው ሊሆን የሚችለው ከካሌብ ጋር ትንቼ ከእሱ ጋር አረግዛለሁ፣ እናም ደግሞ እዚህ ጋ ሽማግሌውን ከገደልኩት ካሌብ የሽማግሌውን ሙሉ ንብረት ስለሚወርስ እናም እዚጋ ጋር ደግሞ ሊሆን ካረገዝኩለት ያኔ ካሌብን በእጅ ያስገባሉ የሚለውን አቅዳም ሊሆን ይችላል። አሁን ግን ካሌብን ስታወራው የኔ ፍቅር የኔ ማር እያለችው ከዚህ በፊት አብሮ እንደነበሩ ስሙን እየጠራችው ልቡን ለመስረቅ ልቡን ወደ ራሷ ለመመለስ እያደረገች ነው። ካሌብ ደግሞ አሁን ላይ በጣም የጥላቻ ጥግ ላይ ደርሷል። እሷ እሷን እዛ ቤት ራሱ ማየት አይፈልግም። እሷ ደግሞ ተስፋ አልቆረጠችም። አሁን ራሱ ካሌብን የኔ ማር የኔ ፍቅር እያለችው ነው የምጠራው ማለት ነው። ካሌብ ደግሞ ኤደንን እንደሚወዳትና በጣም ደስ እንዳለችው በኤደን እንደተሳበና እሷን እንዳፈቀራት ማለት እሷን ሊያገባት እንደሚፈልግ ቢነግራትም፣ እሷ ግን እያለች ያለችው ያቺ ልጅ እኮ በጣም ዱርዬ ነች። ዱርዬ ብቶ ነው እንጂ ባቶ ኖሮ ጨዋ ብቶ ኖሮ እዚህ ቤት እኔ እያለው እኔ ሚስትህ እያለው ሳንፋታ እዚህ ቤት አትመጣም ነበር ስትለው፣ ካሌብም ስለ እሷ የሚያውቀውን ነገር ስለ ቲና የሚያውቀውን ነገር ሊነግራት ፈልጓል። አንቺ እንደምትማግጭብኝ ራሱ ነግሪያት ነበር ብሎ እዛ ጋ ቲናን አስደንግጧታል። ቲና ግን እዛ ጋ የደነገጠችው ይህ ሰውዬ የሚያውቀው ነገር አለ እንዲ የሚለው ነገር በጣም አስደንግጧታል። ያ ማለት ደግሞ እኔና ዳኒ ያለንን ግንኙነት ደርሶበት ዴ የሚለው ነገር ነው። እዚህ ጋር በጣም ያሳሰባትና ያስጨነቃትና እንደዛ ደንግጣ ካሌብ ራሱ ከክፍሉ ሲወጣ ይሄ ሰውዬ የሚያውቀው ነገር አለ እንዲብላ ያሳሰባት ማለት ነው። ያው ከዚህ በኋላ ያለው ነገር ግልጽ ነው። አሁን ሽማግሌው እዛ ጋር ተመጥቶ መቼም ህይወቱ አያልፍም ወይ ተጎርቶ ወይ ደግሞ ሰው ደርሶለት ወደ ሆስፒታል ሊወስዱ ይችላሉ። እዛ ጋር አሁን ሽማግሌው መጎዳቱን ሽማግሌው ላይ ጥቃት መድረሱን ካወቁ በኋላ ቲና እንደምታረግ መጠርጠራቸው አይቀርም። ያው ዳኒ አውቋል። እሷ እዛ ጋር እንደሚተኛ ሰው ትራሶችን አስተካክላ እንደተኛ ሰው አስመስላ ወታ ስትሄድ ዳኒ የሆነ ነገር እያደረገች እንደሆነ ጠርጥሯ ግን ልትነግረው አልፈለገችም። ዳንያው በእርግጥ ሽማግሌውን እሷ እንደዚህ እንዳስደረገች ያውቃል። እናም ደግሞ ነግረዋለች፣ ቀደም ብላ እኔ አሁን እቅዴ ሽማግሌው መግደል ነው ብላ እሱ መግደል እንደምትፈልግ ነግረዋለች ማለት ነው። ግን ደግሞ አሁን እየተደበቀች ከቤት ስትወጣ እያደረገች ያለችውን ነገር ልትነግረው አልፈለገችም። እሷ ባትናገር፣ እሷ ብትደብቅ ራሱ ካሌብና ትሁትም ይህን ነገር እሷ እንዳደረገችው በእርግጠኝነት ይደርሱበታል ማለት ነው። ሽማግሌውም ከዚህ በፊት ሲፈራ የነበረው እሷን ነው። ለምን ከተባለ ከዚህ በፊት ሽማግሌው ዊልቸር ላይ የነበረ ጊዜ ራሱ እንደዛ አድርጋ ሽማግሌውን ዊልቸር ላይ እንዲቀመጥ አድርጋ ራሱ ከዚህ በፊትም በተደጋጋሚ እሱን ለመግደል ሙከራ ስታደርግ ነበር። አሁን ደግሞ እንደዚህ በውጭ ተመትቶ ጭንቅላቱን ተመትቶ እንደዛ መንገድ ላይ ሲወድቅ እሷ የሆነ ሰው ቀጥራ እንደዚህ እንደምታደርግ በእርግጠኝነት ይደርስበታል ማለት ነው። ሽማግሌ ያው ሽማግሌው ከዚህ በፊት ሌላ ጠላት የለውም። ሌላ የሚፈራው ያጠቃኛል፣ ይጎዳኛል ብሎ የሚያስበው ሰው ስላሌለ ይህንን ነገር እሷ እንደምታደርግ ያውቃል ማለት ነው ዳኒ ደግሞ ዛሬ እንደውም ሽማግሌውን ሲለው የነበረው የሚያደርገው ያኔ ሽማግሌው ዊልቸር ላይ ተቀምጦ እንደማይናገር እንደማይሳማ ሰው ሆኖ ያኔ ዊልቸር ላይ በተቀመጠበት ጊዜ ዛሬ ሽማግሌውን እያለ ያለው እንደውም ተጨማሪ ቀን እንዲሰጠው እሱ እዛ ቤት እንዲቆይ ዳኒ እዛ ቤት እንዲቆይ ተጨማሪ ቀን ሽማግሌው አዝኖለት እንዲሰጠው ከመፈለግ እያለው ያለው ያኔ እኮ አንተ የታመምክ ጊዜ ውለታው እየልሃለው ያኔ ለሽማግሌው ጥሩ ነገር እንዳደረገ ያኔ የተፈጠረውን ነገር ብታስታውስ ያኔ የነበሩትን ነገሮች እንዳለ ብታስታውስ እኮ ምናልባት ታመሰግነኝ ይሆናል ብሎ ለሽማግሌው እየነገረው ነበር። ሽማግሌው ደግሞ ያኔ የተፈጠረው ነገር እንዳለ ያውቃል። በደንብ አብጠርጥሮ ያውቃል። ግን ደግሞ ዳኒ በዚህ መሀል ለሽማግሌ ውለታ የዋለለት ቲና ልታንቆ፣ ወይ ደግሞ ምግብ ስትደፋበት፣ ወይ ደግሞ የሆነ ነገር ስታረገው በጣም የምታደረገው ነገር ከሕሊናው በላይ ከመሆኑ የተነሳ ነው። እዛጋ ቲናን ሲከለክላት ና እረፊ፣ እንደዚህ አታደርጊ ብሎ እሷን ሲያስቆማት የነበረው አሁን ደግሞ ዳኒ እያሰበ ያለው ያኔ የዋለለትን እንደዚህ ምግብ ስትደፋበት፣ ወይ ደግሞ የሆነ ነገር ስታደረግ ያኔ እሷን መከልከሉን እንደ ትልቅ ውለታ አስቦ ይሁን ባይታወቅም፣ ግን አሁን ሽማግሌውን ያኔ የተፈጠረው ነገር ብታስታውስ አመሰግነኛለህ እያለው ነው። ግን ደግሞ ሽማግሌው በደንብ ያውቃል ያኔ የተፈጠረው ነገር እንዳለ አብጠርጥሮ ስለሚያውቅ አሁን እያለ ያለው ሁላችንም በሰላም በፍቅር ተከባብረን ብንለያይ ና ያኔ ላደረክልኝ ነገር ደግሞ ምናልባት ቤት ደግሞ ሻይ ብትጋብዘኝ ምናልባት ካስታወስኩኝ ላመሰግንህ እችላለሁ ብሎ ከዛ ቤት እንዲወጣለት አሁንም እየነገረው ነው። ደጋግሞ ማለት ነው። ዳኒ ደግሞ ከዛ ቤት ቢወጣ ሌላ ማረፊያ የለውም። የቤት ኪራይ የሚከፍሉ ራሱ ስላሌለ ነው አሁን እዚህ ጋር ሽማግሌውን አውቆ ቤት እየፈለግኩ ነው፣ የሚከራይ ቤት እየፈለግኩ ነው ቢለው እራሱ ግን ደግሞ ቤት ለውጣ ቢል ራሱ የቤት ክራይ የሚከፍለው የለውም፣ የሚበላ ነገር የለውም። ሌላ መውደቂያ ስላሌለው ነው እዛጋ ሙጥኝ ብሎ። ሁሉም ሰው ከዚህ ቤት ለምን አትወጣም እያለው፣ ትሁትም እንደ እህትም እየተቆጣችው፣ እያባበለችውም፣ ያለውን ነገር እያስረዳችውም ከዛ ቤት እንዲወጣ ብትነግረውም ግን ዳኒ ደሞ ሊወጣ አልቻለም። ግን ለሁሉም ሰው የሚለው ቤት እየፈለግኩ ነው ይላል፣ እንጂ ግን ቤት እየፈለገ አይደለም። ምንም አይነት የገቢ ምንጭ ስላሌለው ደግሞ ከዛ ቤት ቢወጣ ተጎጂ እንደሆነ ስለሚያውቅ መውጣት አይፈልግም። አሁን ላይ ግን ደግሞ አሁንም ቢሆን የሆነ ተስፋ ያለው ይመስላል። ቲና እዛ ጋ በምትሰጠው ተስፋ የሆነ ነገር አቅጃለሁ፣ የሆነ ነገር ለማድረግ አስብ ያለው ብላ የሆነ ተስፋ በምትሰጠው አሁንም የሆነ ነገር እየጠበቀ እንደሆነ ግልጽ ነው ማለት ነው።